የኢትዮጵያ የልማት ምርምር ኢንስቲትዩት እና የጃፓን ዓለም አቀፍ የትብብር ኤጀንሲ በኢንዱስትሪ ልማት ፖሊሲዎች ላይ የምክክር መድረኮችን ያዘጋጃሉ። ባለፉት ዘጠኝ ዓመታት ውስጥም በኢንዱስትሪ አመራር የፖሊሲዎች አተገባበርና የፕሮጀክቶች አፈጻጸም ላይ ውይይቶች ተደርገዋል። አሁን በሶስተኛው ምዕራፍ በአዲስ አበባ የመከሩት የሁለቱ ሀገራት ከፍተኛ አመራሮች በሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን ላይ አተኩረዋል። ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ለሀገሪቱ መገለጫ የሆኑና በአለም ገበያ ውድድር ውስጥ አሸናፊ የሆኑ ምርቶች እንዲኖራት ከጃፓን ጋር እየተሰራ ነው ተብሏል። እሴት የተጨመረባቸው ምርቶችን ስናይ ኢትዮጵያን የሚገልጽ ገና አልወጣም። የምንልካቸው ምርቶች በሙሉ ሌሎችም ሀገሮች የሚልኳቸው ናቸው። ስለዚህ ኢትዮጵያን ምርት ገጽታም ከመቀየር አኳያ ከኢትዮጵያም ጋር የተያያዘ ከመፍጠር አኳያ ቻምፒዮን ፕሮዳክት የሚል ፕሮጀክትን ተቀርጾ እዚሁ በይት ላይ የተነሱ ሀሳቡ እሱ ተቀባይነት አግኝቶ አሁን ሀይላንድ ሌዘር የምንለው የኢትዮጵያ በቆዳ ወደ ሰሜን ያለው ልዩ ነው። የፈሩና የቆዳው አይነት የተለየ ነው። ሌላ ሀገር አይገኝም። ግን ይህንን በተለየ መልክ ኤክስፖርት ሊደረግ በሚችል ሁኔታ እንትን አድርጎ አዘጋጅቶ የኢትዮጵያ ምርትም ደግሞ በሆነ መልኩ ለይቶ፣ አንደኛ የኢትዮጵያን ገጽታ ይቀይራል፣ ሁለተኛ ምርታችንንም ኤክስፖርት ማድረግ ያስችላል። በዚህ ውስጥ የግል ኩባንያዎች ገነው እንዲወጡ፣ ከአለም ትላልቅ አምራቾች ጋርም እንዲሰለፉ የድጋፍ አሰጣጡ እንደሚሻሻል ተገልጿል። በአብዛኛው ድጋፎቻችን አንዱን ከአንዱ ጥሩ የሰራውን ብት እየሰራውን ከሌላው አይለይም። ስለዚህ እነዚህን በለየ መልኩ የተወሰኑትን መርጠን እነዚህን የስራሱ በአለም ደረጃ ትልቅ ሊሆኑ የሚችሉ ኩባንያዎች ለምን መፍጠር አንችልም? በሚል ወደ ሃንድ ሆልዲንግ የምንለውና ቻምፒዮን ካምፓኒዎችን የመፍጠርም ነገር ውስጥ እየገባ ነው ያለ ነው። በኢትዮጵያ እየተተገበረ ያለው የካይዘን ስርዓት አሁን ወደ ሁለተኛው ደረጃ እየተሸጋገረ መሆኑ በመድረኩ ተጠቅሷል። ይህ የጃፓን ኩባንያዎች በኢትዮጵያ እንዲሳተፉ በር የሚከፍት ነው ተብሏል። ዋናው ትኩረቱ ምንድን ነው? የጃፓን ባለሀብቶችን ወደ ኢትዮጵያ ውስጥ ማምጣት። ከዚህ ጋር ተያይዘው ደግሞ የጃፓን ኢንዱስትሪዎች ደግሞ የሚፈልጉት ድጋፍ አለ። ከዚህ አኳያ የእኛን ተቋማት ደግሞ አቅም መገንባት ይፈልጋሉ። ስለዚህ ኢንፍራስትራክቸሩ ላይ ብቻና ኢንቨስትመንት ማምጣት ሳይሆን ለዚህ ደግሞ የሚሆን ድጋፍ የሚሰጠው ደግሞ አካል የመንግስት አካል የተጠናከረ አቅም እንዲኖረው ይገባል የሚለውንም አያይዘው የመተግበር ነገር ነው። የጃፓን የትብብር ኤጀንሲውም በኢትዮጵያ አነስተኛ የሆነውን የኢንዱስትሪ ምርቶች የወጪ ንግድን እንደግፋለን ብሏል። ዛሬ በኢትዮጵያ የውጭ ንግድ ችግሮች ላይ ተወያይተናል። ይህን የሚያሻሽል ምቹ ሁኔታን ለመፍጠር ከኢትዮጵያ መንግስት ጋር እንሰራለን። የእኛም ኩባንያዎች እዚህ መጥተው እንዲሰሩ የሚያስችል ሁኔታ እየተፈጠረ ነው። በተለይ የቅሊንጦ የኢንዱስትሪ ፓርክ ጥሩ ጅምር ነው። በኢትዮጵያ ዓመታዊ እድገት ውስጥ ከሶስት በመቶ ያልዘለለው የኢንዱስትሪው ዘርፍ እንዲያድግ ማበረታቻዎችም ሆነ የማበርቻ መንገዶች መሻሻል አለባቸው ተብሏል። ለጥራት ያለው ሀገራዊ አመለካከት ለዘርፉ የሚሰጠው አገልግሎት ማደግ አሁንም የመንግስት የቤት ስራዎች እንደሆኑ በመድረኩ ተጠቁሟል።